ቱእያያህ ትሻገር ብትገጭስ የሚል ድምፅ ትኩረቱ ሌላ ቦታ ከነበረ ድንገት ፍሬን ያዝ ካደረገ ሹፌር ይሰማል። እንዴ ዜብራ እኮ ነው፣ ምን ልትሆን ይለዋል። ከመገጨት ሄዳ ነው ጓድ። አስቡት፣ ዜብራ ላይ ስለ ሆንኩ ጠጥቶም ሚንዳ ስልክም ያናግር ከገጨኝ ተጠያቂ ሹፌሩ ነው ብዬ በቸልተኝነት ስሻገር እንዳልኩት ተጠያቂው እሱ ይሁን ምን ያደርግልኛል? ከተሰባበርኩ በኋላ ቢጠየቅ ባይጠየቅ እሱንም ከዳንኩ እኮ ነው። እውነት ስላወራ ነው ብቻ ተቀባይነት አይኖረውም። እውነታን ፈልገንበት ጊዜውንና ቦታውንም በሚመጥን ሁኔታ ላይ ጭምር መሆን አለበት። በሕይወታችን በጣም አስፈላጊውን ነገር እንመልከት ውሃ ያለሱ መኖር የማይታሰብ ብዙ ጥቅሞች ያሉት ነገር ነው። ግን ከበዛ ከበካይ ነገር ከተቀላቀለና አላስፈላጊ ቦታ ላይ ካረፈ ጉዳት ማስከተሉ አይቀሬ ነው። ሀቀኝነትም እንደዚሁ ወሳኝ የሆነ የመልካምነት መገለጫ ነው። ነገር ግን አንዳንዴ ጥሩ እሳቤ ተፈልጎበት ላይ ወራ ይችላል። ያ ሲሆን ተቀባይነቱን ያጣል። በታሪክ ያለፉ አንዳንድ ክስተቶች ላይም ምንም የማያጠራጥሩ ከመሆናቸውም ጋር ለሌላ መጥፎ ዓላማ የዋሉ ብዙ እውነታዎችን እናገኛለን። በሙስሊሞች ታሪክም ላይ ይህ አይነቱ አጋጣሚ አልጠፋም። ዑለሞች እንዲህ ሲሉ ሰምታችኋል። ከሊመቱ ሐቅን ዩራዱ ቢሃ ባጥል፣ ዩራዱ ቢሃ ባጥል። የዚህ ታሪካዊ ንግግር ባለቤት አራተኛው የመልእክተኛው ኸሊፋ ዓሊ ቢን አቢ ጣሊብ ነው። ሆጥባ በሚያደርግበት ጊዜ አንድ ሰው ፍርድ ለአላህ ብቻ ነው የሚልን የቁርአን አያ በመጥቀስ የተቃውሞ ድምፅ ለማሰማት ይሞክራል። ዓሊ ይህን ሲሰማ ከሊመቱ ሐቅን ዩራዱ ቢኸል ባጢል እውነተኛ የሆነች ንግግር ጥፋት ተፈልጎባት አለ። ከዛ ጊዜ በኋላ እስከ አሁኗ ጊዜ ድረስ ሰዎች መሰል መልካም የሆኑ ንግግሮች ለሌላ ዓላማ ውለው ሲመለከቱ ከሊመቱ ሐቅን ዩራዱ ቢሃ ባጢል ይላሉ። ምናልባት ከዚህ ቀድሞ የተከሰተ ታሪክ ነው እንጂ ኢብሊስ ለአደም አልሰግድም ያለበት ምክንያትም ከሊመቱ ሐቂን የሚያስብል ነበር። እኔን ከእሳት ፈጥረኸኝ እሱን ደግሞ ከአፈር ያለበት ማለት ነው፣ በኩራት የተመረዘ እውነተኛ ንግግር። መሰል ንግግሮች ለእኛም አልቀሩ። በዘመናችንም ቢሆን መልካም የሆኑ ንግግሮች ይሰማሉ። ሁሉም ከንጹህ ሐሳብ የሚነሱ ናቸው ለማለት ግን ከበድ ይላል። አንዳንድ ንግግሮች ወደ ጌታችን ያቀረቡን ይመስሉናል። እያራቁን ከፈተና ያስመለጡን ይመስለናል፣ እያመቻቹን አጸዱን ስንል በክለውናል። ሌላም ሌላ ታዲያ ከነዚህ ንግግሮች ውስጥ ጭራሽ ለመጥፎ ይውላሉ ብለን የማናስባቸውን፣ ዋጋ እያስከፈሉን ያሉትን ያላስተዋልናቸውንና ሌሎችን